በመጀመሪያ ከዚህ በፊት ብዙ ነገር ተፈጥሯል። ብዙ ግርግር እንደተፈጠረ አንተም ታውቃለህ። ግን እሱን ነገር ረስተን ዛሬ ልናወራ የመጣ ነው፣ ትልቅ ነገር ይዘን ነው። ለሌላ ቀን ጭቅጭቅ ምናምን እንዲፈጠር አይደለም፣ ወይም ደግሞ ከአንተ ጋር ጸበኛ ምናምን ሆነን አይደለም የመጣ ነው። የሰማነው ነገር አለ፣ ያንን ነገር ደግሞ ግልጽ እንድታደርግልን ስለምንፈልግ የጠራነ አይደል። እኔ አሁን ለምሳሌ አሁን እዚህ ጋር የምንጠይቀው ወይ ደግሞ ማወራ ነገር አይደል ፐርሰናል የሆነ ነገር አይደለም። እኔ የሆነ ከአንተ ጋር ኬዝ ኖሮብ ወይ ደግሞ ጸባም ብሎኝ ምናምን ነገር አይደለም። ግን ማስተካከል ያለብ ነገሮች አሉ። እንደ አንድ እንደ ጓደኛ ብዙ ነገር አብረን እንዳሳለፈ ሰው እኔ የሆነ ቦታ ስጣመም አንተ ይህን ነገር ማስተካከል አለብ ብለ እንደምትለኝ አንተም ደግሞ ጓደኛ ና እያንዳንዱን ነገር ስለጠፋው ጥፋቶች መናገር እፈልጋለሁ። ገብተዋል። ይቅርታ አድርግልኝ እና ቤል ነገራቶች በሙሉ ከአብርሃም ጀርባ የሆነ ሰው አለ እየተባለ ነው አለ ያለ ከአብርሃምና ከሩታ የሆነ ጸብ ረብሻ ጀርባ የሆነ ሰው አለ እየተባለ ነው። ያ ሰው ደግሞ ብዙ ነገሮች ወደ አንተ ነው እየጠቆመ ያለው አቤል፣ ወደ አንተ ማለት ነው። የምሬ ነው የምለው እየጠቆመ ብቻ ሳይሆን ትክክለኛ ከምናምነው ሰው ወይም ደግሞ እንደዚህ በቃ ይዋሻል ብለን ከማንጠብቀው ሰው የሰማነው የዚህ ሁሉ ሴራ አቤል ነው። ይህ ሁሉ ነገር እያደረገ ያለው አቤል ነው ከሄርሜላ ጋር ተባብሮ እኔ የተባለው እና ይህን ነገር እውነት ነው ወይስ እንደተ እንደነገረ ፈልጋለህ። ስፔሲፊካሊ እኔ ልጠይቅህና ለምሳሌ አሁን ለምሳሌ ሰዓቱ እንዲጣል አንተ አልፈልግም። ገብቷል። ሰዓቱ እንዲጣል አልፈልክም። ሰዓቱ ላይ ደግሞ ሌላ ነገሮች አሉ ተብሏል። አይደለም ሰዓት ብዙ ነገር ይጣል ቢባል እንኳን አንተ በዚህ ሰዓት እሺ ይጣል ያብራ ያብርሽን ህይወት ካስተካከለለት ብለ ማለት የነበረብህ ሰውና እንደጓደኝነት፣ ግን አንተ ስለ በማገዝ በማገዝም ይሁን በመወቅም ይሁን ባለማወቅ እያልከኛለው ነገር ሄርሚላ ማረጋገጫ እስካል መጣ ድረስ ሰዓቱ ላይ ያለው ነገር ማረጋገጫ እስካል መጣ ድረስ አይጣልም። ምን ማለት ነው ይሄ? አልገባኝ። አሁን የጠራችኝ ዋንኛ ምክንያት እና በሩታ መሀል አንተነ ነ ዋንኛው ሰው እንዲጣሉ እንዲለያዩ ወይ ደሞ ትልቅ ክፍተት እንዲፈጠር አንተ ነ ነው። አንተ ተባባሪ ነህ እያልክን ነው ተባባሪ፣ ሩታና አብርሽ የተለያዩበት ዋነኛው ሰው ወይ ደግሞ ተባባሪው አንተ ነህ እያላችሁ ይሄ ነገር እኮ ደጋግማችሁት እናንተ ራሱ፣ እኔ ከዚህ በፊትም ነግራችሁኛል አይደል? አንተ ነህ ጥፋተኛ፣ አንተ ነህ ከነሱ መሀል የሆነ ነገር የፈጠርከው፣ ወይ እንዲለያዩና እንዲራራቁ ያረከው አንተ ነህ ብላችሁኛል። አሁንም አንድ አይነት ተመሳሳይ የሆነ እንትን ነው። እኔ ሺ አመኛለሁ፣ እኔ ነኝ ያለያያቸው እኮ ብያቸዋለሁ፣ ከዚህ በፊትም ለእናንተም ሳይሆን ለሌላም ሰው ግን ጊዜው ራሱ በጊዜው የምታምኑ ይሆናል። እዚህ ጋር ሄደህ አብሮ ሽዬ ኔ ወንድም እንትን እያልክ የሆኑ በቃ እንዲከፋው አልፈልግም፣ እንትን እንዲለው አልፈልግም። ከዚህ በላይ መክፋት አለ እንዴ? ከዚህ በላይ ከሚስቱን ከማጣት እና ልጁን ከማጣት በላይ የሚከፋው ነገር አለ እንዴ? አንተን የከፋ የሚመስለው ከሱ የተለያየው ይልቅ ማለት ነው። አንተን የከፋ እሷ ተስማምቶበትና ፈልጎ ብዙ ነገር አድርጓል። ሰማኝ፣ አዳመጥኩ፣ እስካሁን አረ ብዙ ነገር አድርጓል። ብዙ ነገር ሞክሯል። ለግርስ እስከ መንበርከክ ትልቅ ሰው እስከ ማስከበር ነገር አድርጓል። አንተ እሱ ፈልጎትና አሁን ክርክር መከራከር ስልችት ድክም ብሎኝ እንጂ እኔ ጥፋተኛ ማለት እኮ እኔ ወይ እኔ አንተ ስላወራ እኔ ስላወራው ምናምን የሆነ የሚፈርስን አይነት ነገር አይደለም። ገብቷል። ህፃን ምናምን የህፃን ትዳር አይደለም እነሱ የያዙት። እኔ የሆነ ነገር ስላደረኩ እኔ የሆነ ነገር ስላበላቸው አይደለም። ይኸውልህ አብርሃም እራሱ ፈልጎና ተስማምቶበት እያደረገበት ያለ ነገር ነው። ገብቷል። እኔ አይደለም ትዳሩ የሩታ ባል እኔ አይደለም። እኔን አይደለም መጠየቅ ያለብህ አብርሽን ነው በቃ እሱ እሱ ንገረው። በቃ እንዴ እንደ ነው ምንድን ነው የምትለኝ? እኔ እሱን ነገርኩት እኮ አቤላ ጥፋተኛ ነው። አቤላ ነው የሁሉ ችግር የፈጠረብህ ካቤል ራቅ በለው በቃ። እኔ ካንተ ጋር መከራከር ገብቶኝ እኮ ነው ከሁሉም ሰው ጋር እኔ የመጣው ሁሉ አቤልና አቤልና እንኳን እናንተ የቅርቦቼ፣ ሁሉም ሰው እኔ ነኝ እያለኝ ያለሁት። በቃ አልስማማላችሁ። እሺ ግን ደግሞ ይሄንን አብርሃም ንገረው እያልኩት እኮ ከዚህ በላይ ከነሰዓቱ ሰዓቱን ሰተው ጥፋት ምናምን አታመከኝ። ጊፍት ነው አንተ የሆነ ሰው ጊፍት። አንተ እኔ አንድ ጥያቄ። እኔ ከሄርሜላ ጋር ተባብረህ ገና አዲስ ከሄርሜላ ጋር ተባብረህ የሩታ የሩታ ልጅ አያሳዝንህም? ሩታ ልጇን ይዛ ሌላ ሀገር ስትሄድ ሌላ ሀገር ለመሄድ ስታስብ እንኳን ትንሽ እንኳን አታዝንም? አንተ ከሄርሜላ ዛሬ ነገ ከመጣች ልጅ ከእሷ ተባብረ ይሄ ሩታን እንትላታለ። ምንድነው የተባበርኩት? እስኪ ንገሩኝ። አይደብርም? ቆይ አንተ ጭቅላት እንዳለው ሰው እስኪ አስብ። እኔ ግን ትልቅ ሰውና ወጣት ነው፣ እንዴት እየተረዳችሁት እንደሆነ አልገባኝም። ማለት ሄርሜላ ከአብርሽ ጋር ስላስተዋወኳት ነው ወይ ይህንን ነገር እኔ ላይ የምታመጡት? ይህን ነገር ለአብርሃም ነው መጠየቅ ያለብን። እኛ እየተነገረን ያለው የዚህ ሁሉ ሴራ የሰዓቱም ሰዓት እንድሰጣት እንድሰጠው ያረከው ራሱ አንተ ነህ። ከጎን እኔ የለሁበትም ትላለህ፣ ግን የዚህ ሁሉ ሴራ አንተ እንደሆንክ ሰምተናለም፣ አይተናለም ከምናም ሰው ነው የተነገረን። ገባህ አይደለ? አንተ አሁን እዚህ ጋር ልደባብቅ ምናምን ልሞክራችሁ ያንን ሰውዬ እና ማለት ነገር ሲቀር መጨረሻ ላይ አቤል ነው ያሰራበት። ትንሽ ተባብረህ አንተም እኮ አንደኛው። አሁን ደግሞ ማለት ነው እርግጠኛ እንደሆነ አታድርገኝ። አቤል ንግር እራሱ። እኛ እንደ ወንድም አይነት እንደዚህ እንደዚህ አይነት ነገር እየተደረገ ነው ምን ይሰማሃል አንተ? ምንም አታስብም አይደለም እያልኩ ያለሁት ይሄ ነገር አለ። ይሄን ነገር ከሱ ጋር ማራቅ እንችላለን ወይ? በዛ ነገር አብረን እናደርገው። ስልክ ለምን አይሆንም? ሰዓት ሰዓት ለምንድን ነው? ከሱ ጋር መጣላት አልፈልግም። የተሰጠው ነገር እንዴት ነው? ሌላ ቦታ ላይ ልትሄድ እንደሆነ እንደዚህ ነገር ምን ነገር እየሰራ ካንተ ግን ጠይቁት። ምትለው አብርሃምን አንተ ጣጣ አንተ ንገረኛ በቃ ትክክለኛ ነገር፣ ሄርሜላ እንድመጣ ያደረገው በመጀመሪያ ደረጃ አንተነ፣ ሰዓት እንድሰጠው ደግሞ ያደረገው አንተነ። ይህ ሁሉ ስራ ደግሞ እየሰራክ ያለው አሁን ላይ ከአብርሃም ጋር ምናምን ሆነ ሌላ ነገር እያደረግ፣ ግን ከካሜራ ጀርባ የምትሰራው ከሄርሜላ ጋር አንተነ። ነገሮችን እያበላሽ ያለው የሰው ትዳር እየበጠበትክ ያለው ገና ያልተወለደው ልጅ ስቃይ እንዲበዛበት እያረክ ያለው አንተነ። እውነቱ ልንገር። ለምን እንደባበቃለን? አንተ እንደዚህ የወረደ ስራ ሰራ አይደብርህም? ምን ሰራው እስኪ ተናገሩ። እየነገረህ እኮ። ምን እያደረኩ ነው? ምን እያደረኩ ነው? ሄርሜላን ያስተዋወቅኸው አንተ ነህ። ሰዓት እንዲሰጥ ያደረከው አንተ ነው። እየነገረህ እኮ ነው። ምን አደረኩኝ ትላለህ? ሩታን ነገ ትናንትና ከመጣች ልጅ ጋር ትቀይራታለህ አንተን በብር ትገዛለህ በቃ እንደፈለጋችሁ ማውራት ትችላላችሁ እንደ ማውራት ተቻለ ተብሎ የፈለጋችሁት ነገር ማውራት አትችሉም እሺ አሁን ይኸውልህ የተጠየቀው ነገር በስርዓት ማመልስ ከሆነ የዚህ ሁሉ ነገር አንተ ነህ ወይ ከመሀላቸው ውጣና ሰላም ይፈጠር የዚህ ሁሉ ሴራ እየ ነገርን ነው ወይም ደግሞ ችግሩ ነው በቃ እሺ ይህንን ነገር ደግሞ ያደረከው ከመጀመሪያውም ጀምሮ ያውቃሉ ማን ትዳራችሁ ላይ ማን እንደገባ ማን እንደበጠበጣ እናንተናችሁ ማን በሚያገባችሁ እየገባችሁ እናንተናችሁ ትዳር የያዛችሁ የምትመስሉት? ከአብርሃም ይልቅ እኛ ትዳርም እንትን እንበል እኛ አንድ ቀን ለመለያየት እንኳን ሞክረን አናቅም፣ ለማስታረቅ እንጂ አንተ ግን የሚያስታርቅ ሰው ሆነ ሰላም ለመፍጠር እንትን የሚል ሰው ሆነ ነው ለምን ዛሬ አንመጣም። ነገሩ ግን ያበላሸው አንተ ነህ። እውነቱን ለመናገር የት

የሆነ እንት ልለ አችሁ ምን መሰለህ፣ እውነቱ ሲገባችሁ ሁለታችሁ እግሬ ስር መጣችሁ። አቤል ይቀርታ እንደምትል አንተ ደግሞ ያጠፋኸው ነገር ደሞ ሲጸጸት መጣ ይቀርታ እንደምትል ደግሞ ለምን እንደሆነ ታውቃለህ? እርግጠኛ እኔ ጋር እውነት ስላለ እኔ ይሄ እውነት ብለህ አስረዳን። ጥሩ ያደረኩ መጥፎ ያደረኩ ሰው የሚያስብብኝ ነገር ሌላ ነው ሌላ ነው። እኔ ለፈጣሪ ስታመኝ ብቻ የምኖር በቂ ነው። አንተ ስላልከኝ ስላላልከኝ ምንም አይደለም። ሄርሜላ እራሱ እንደዚህ አግኝታችኋት አላወራችኋትም? እንደ እኔ ማለት ነው እኔ ባለፈው እራሱ እኔ ስለምቀላችኋት እኔ የተሰራው የፕራንክ ቪዲዮ እራሱ የዛኔ አንተ ሀሳቡን አመጣህ፣ እንደዚህ እንደዚህ ይሰራ ስትል ከሄርሜላ ጋር ሆነህ ያንን ነገር መስራቴ ጸጽቶኛል። በዛ ላይ ሩታን የሆነ ሰው ጠርቷታል፣ ገብቷል። በትክክለኛው ሰዓት ላይ እንድትመጣ ተደርጓል። የተደረገበት ደሞ ራሱን የቻለ ምክንያት ሊኖረው ይችላል። ደሳለቅ አወራ፣ እኔ እኮ አንተ አወራ፣ ማንም ሰው አወራ ብዬ ቼክም አላረግ። ለምን እንደሆነ ታውቃለህ? እኔ ጋር በገንዘብ ስለተደፈነ እንደፈለገ ቼክ ላታደርገን፣ ምን ነገር ምንም ላሰማን ይችላል። ግን በመሀል የሰውየት እየበጠበጥክ ነው አለቀ። ይኸውልህ፣ እኔ ምንም ላሰማን ወይም ደግሞ የኛ ንግግር እንደ ዝም ብሎ ሰው እንደተራ ሰው ልትቆጥረው ይችላል። ችግር የለውም እኛ ምንም አይሰማን። አንተ የኛ ንግግር ምንም እንደማይሰማ ያንተ፣ ደግሞ ይሄ ዝም ብለህ የምንለፈልፈው ንግግር ለኛ ምንም ነው ገባህ አይደለ? ግን እኛ እያልን ያለ ነው፣ በትክክለኛ መንገድ ነው እያወራህ ነው የነበረው። ግን ደግሞ አንተ በትቢት የተሞላ ንግግር እንዳለ የምትናገረ እኛ ይሄ ሴራ ላይ አንተ አለህበት የለህበትም የሚለው ነገር ነበር ለማወቅ የመጣ ነው። የሚያቀኝ ሰው ወይ ደግሞ የምናምነው ሰው ነው። አንተ ማሳመን ይችላለ፣ ያንን ሰው እንዳሳመን ነው። ከዚህ በፊት እኔ ደከመኝ እኮ በቃ። አሁን አሁን ዝም ብዬ ልስማችሁ ብዬ ነው መጣሁ። ስትቀጥሩኝ ምስሉኝ። አለህበት አንተን እውነት የትኛውም ነገር ብትልቁ ምንም አይመስለኝም። አሁን ለምን እንደሆነ ታውቃለህ? ለምጄዋለሁ ብላችሁ ብላችሁ ብላችሁ ምንም ነገር እንደማታመጡ ተረድቻለሁ። ብሩንም ተለምዳው ነው እኮ እንደፈለጋችሁ። በፈጣሪ የማን ልብ ንጹሕ እንደሆነ ፈጣሪ ነው ያውቃል። እንደዚህ ከሰኸኝ አይደል በማታውቀው ነገር እኔ ወይንም በማላውቀው ነገር ከሳኛል። ግን ደግሞ ፈጣሪ አንተን የልብህን የውስጣችንን ስለሚያውቅ ማን ተከሳሽ ማን ከሳሽ እንደሆነ ያውቃል። ስለዚህ እኔ ከእናንተ ጋር የምትከራከርበትም አቅምም ምንም የለኝም። እሺ ነው የምላችሁ። አለ አይታችኋል። እሺ፣ ሰዓቱ ላይ አሰርተህበታል። እሺ፣ ከሄርሜላ ጋር አገናኝተህበታል። እሺ እሺ ባትልም እኮ ያንተ ሴራ እንደሆነ እኮ ግልጽ ነው። እሺ እንደፈለገ ነው ነገር፣ በቃ ችግር የለውም። ማታምን ከሆነ ማለት ነው። የሆነ ጊዜ እውነቱ ሲወጣ ተያይዛ አንተ ሌላ የሚያግዝ የሚያለቀልቅል ሰው ካለም አንድ ላይ ተሰብስባችሁ ገደል ትገባላችሁ። የዛኔ ማለት ነው እውነቱ ሲወጣ አብሽሩታም ሲነቁ፣ የዛኔ ተሰብስባችሁ ገደል ትገባላችሁ። የሆነ ቦታ ላይ ነው የምትወድቁት። ይሄ አሁን የሰራው ግፍ የሰራው ነገር የሆነ ሳጥላል። አሁን ላይ ምንም ላይ ይመስል ይችላል፣ አቃሉኝ ምንም ላንተ ምንም ነው በቃ። አሁን ላይ የሰው ትዳር መበጥበጥ ምንም ነገር ሊመስል ይችላል አሁን ላይ ግን በኋላ ግን ትዳር ነው የሚበጠበጠው፣ ህይወት ነው የሚበጠበጠው። አብርሃም ቀጥረን አልካል ደውልለትና ጠራው። ከዛ ከኔ ጋር ያውራ። እዚህ ይኸውልን፣ አንተም አንተም ሁላችሁም፣ ፈረንጁም፣ እዩም፣ ሁላችሁም። የለም ብዙ ነገር አደርጋችሁ፣ ግን ምንም ደከማችሁ እንጂ ምንም ያመጣችሁት ነገር የለም። ልወደድ ባይ ነው ይሆናችሁ፣ ሰው ይውደደኝ ምናምን ብላችሁ ነው የምትሠሩት። አሁን አብርሃም ጠራውና ከአብርሃም ጋር ነው ያንተ ንግግር። ልወደድ ብላችሁ ብታረጉት ነገር እኔ የጠላት ንግግር ምንም ብትል ልሰማህ አልችልም። እኔ እንዳንተ እንዳንተ ንግግር ነው እንቆጥረው፣ ምንም ማስተዋል እንደማይችል ሰው። አንተ ሩታን አዲስ ከመጣች ሴት ተቀይራታለህ። ነገ ከመጣች ሴት ጭንቅላት እንዳለው ሰው ወጣት ነህ አይደለ? ወጣት ነህ እንዴ? ወቃ እንዴ? እና ካሜራው እና ጥብተን ያለበት ቦታ ሄደን ነው ካሜራው እዚህ ይመጣል። አ ከዛ የእናንተ ናችሁ ያገባችሁ ይመስል ሩታን ያገባችኋት ናት። አዎ እኛ ነን። እሺ ምን ከዛ በቃ ትዳር የበጠበትከው ግን አንተን እኛ ነን ግን ያገባናት። እሺ ምን ይሄን የበጠበትኩት ምን ይፈጠር ምን ይፈጠር፣ ከመሀል ትውጣ ባልወጣ ምን ታመጣላችሁ? ይኸውልህ አቤል ህይወት ነው የሚበላሽው፣ ከመሀል እየገባ የሰው ህይወት አበጥብጥ ይሰማኛል፣ አይደለ ህይወት ነው የሚበላሽው እስከመጨረሻ አንተም ይሄድ የሚለም መጨረሻ ላይ ገደል ነው የምትገቡት። ማን ነው የምትቀሩት? ታወራለህ፣ ታወራለህ፣ አልሰማህም። ፈረንጁ ከዚህ በፊትም አውርተሃል፣ ሁላችሁም አውርታችኋል። እየመጣችሁ የፈለጋችሁ ይህች እንቁላቱ አንተ በብር ተሞልቶ ተደፍኗል። ዛሬ ከመጣች ለሩታ ምትቀየር ሰው አይደለችም። ገባህ አይደለ? ዛሬ ላገኛት ሴት በብር ለቀየረ ሴት ሩታ ምትቀየር ሴት አይደለችም።